ወይዘሮት አለም ያለጥፋታቸው አደይንና አሹን መወንጀላቸው ራሳቸውን ጸጽቷቸዋል። ከዚህ በኋላ ሁለቱንም ይቅርታ ሊጠይቃቸው ይገባል በማለት አደይን ይቅርታ ለመጠየቅ በሚሄዱበት ሰዓት ከአሹ ጋር ይገጣጠማሉ። አሹ በጣም አጥፍቻ አለውኝ ያለ ጥፋቱ ወንጀለኛ በማድረግ እቤቴ አባርሬሃለሁ። አሁን ግን መጥተህ ስራህን መጀመር ትችላለህ በማለት ቃል ይገቡለታል። በዚህ የተደሰተው አሹ መጥቶ የዘበኝነት ስራውን እንደተለመደው ቀልዱና፣ በጨዋታው ከሬታ ጋር ቀጥለውበታል። ሆኖም በስከ መጨረሻ ግን ቲናና ፍቅር የሆነ ሰው እያባረራቸው እንደሆነም ይነግሩታል። አሹ የሆነ ሰው መጣብን እያሉ መርበትበት ጀምረዋል። ማነው ወንዱ ያሹን ደጃፍ የሚደፍራት እያለም በሽለላ ላይ ነው። ሆኖም ስሜታዊ ሆኖ ወደ በሩም ተጠጋ። ይህ በር በተደጋጋሚ እየተንኳኳ ነው። እታለም አደይን ይቅርታ ጠይቀው መመለሳቸው ነው። ይኸው ልህ በሩ እየተንኳኳ ነው። ሰውየው እኮ ተከትሎን መጥቷል በማለት ፍቅርና ቴና ያካልውት ገብተዋል። አሹም ሲሸልልና ሲፎክር ከቆየ በኋላ ድንገት በሩን ከፍቶም በያዘው ዱላ አናታቸውን ብሎ፣ እታለም ድንገት ክፉኛ ተዘረው ወድቀዋል። ማለትም አሹም ባላሰበው እታለመም ወደ ቤታቸው ለመግባት ክፉ አጋጣሚ ተፈጥሯል። ሰራተኛዋ አደይ ክፍል አንድ መቶ ሀያ አንድ ምን አዲስ ነገር አለ? አብረን የምንከታተል ይሆናል። በባለፈው ክፍል ንጉስ አደይን እንደሚወዳትና እንደሚያፈቅራት ምንም እንኳን ወደፊት የራሱን ትዳር ይዞ ቢኖር እንኳን አደይን ከውስጡ ሊያወጣት እንደማይችል እየገለጽላት ነው። ይህንን የሰማቸው አደይም በፍጹም ንጉስ፣ ሌላ የመረዳህ ነገር አይኖረኝም። ግን ወደ ራስህ እንድትመለስና ቆም ብለህ እንድታስብ ፈልጋለሁ፣ እያለች ቅምጥልን የመሰለች አፍቃሪም እንዳታጣት በማለት አስጠንቅቀዋለች። ይህንን ተደብቃ ስትከታተል የነበረችው ቅምጥልም አደይ ከሄደች በኋላ ክፉኛ ፊቱ መታ ተደቅናለች። ታዲያ እሱም በድንጋጤ ቅምጥል እያለም ይጠራታል። ለደመቀም የሰራውን ስህተት እየነገረው ነበረ አንድ ንድ ላደይ ያለኝን የፍቅር ፍቅር ስሜት ስገልጽላት ተደብቃ ቅምጥል ታዳምጠ ነበረ። በኋላ ፊቴ መቆም አልፈለገችም ትታኝ ሄደች። በማለት ምን ያህል እንደተቀየመች እና ከዚህ በኋላ የንጉስን ፊት ማየት እንደማትፈልግ ገልጻለት እንደተለየችውም ይነግረዋል። ታዲያ በዚህ መካከል ቅምጥልን አጣታለው የሚል ስጋት ውስጥ ስለገባም ደመቀን ወደ ነቅምጠል መኖሪያ ቤት ልኮት ነበረ። በሩሲን ኳኳ አባዬ ይሰማል፣ ሁለተኛ እዚህ መተህ አትቆምብኝ እያለችም ደመቀን ክፉኛ ተናግረዋለች። ያንቺ አባት ግን ምን ያህል አደገኛ ናቸው እያለም ደመቀም ወደ መጣበት ተመልሷል። በስከ መጨረሻም ከንጉስ ጋር ተያይዘው ለሁለተኛ ጊዜ የበራቸው ተንኳኩቶ ሁለተኛ በዚህ ሰፈር እንዳላይህ በማለት ቅምጥል አስጠንቅቀዋለች። በሌላ በኩል ፍቅርና ቲና አደይን ፍለጋ ወደ ለምለም ቤት አምርተው ነበረ። ለምለም ምን ልታደርጉ መጣችሁ አለቻቸው። አደይን ፈልገው እንደ ሄዱም ይገልጻሉ። በዚህ መካከልም ከዴብ ጋር የምትለጣጠፈውን ነገር አርፋ ብትቀመጥ ይሻላል በማለት አሁንም አደይን ቢያገኟት ሊያጠቋት እንደሚፈልጉም እየተናገሩ ነው። ለምለምም ሁለታችሁም ውጡልኝ በማለት ነበረ አመነጫጭቃ የላከቻቸው ባቡሬም ስለነበረ አደ ለምፈልጋቸዋት ነው እያለ ገና ጥያቄ በሚያቀርብበት ሰዓት ቲና ተርበተበተች እኔ ቤት መውጣት ነው የምፈልገው አለች ፍቅር ለካ ይህን ያህል ፈሪ አትመስኝም ነበረ ነገር ግን ያ ባቡሬ የሚባለውን ሰው ካየሽ በኋላ ግን እጅግ በጣም ተደናገጥሽ እያለችን በጣም እንደተናደደችባትና እንደተበሳጨችባት እየገለጸችላት ነበረ ባቡሬ እኮ በጣም አስፈሪ ሰው ነው ሁለተኛ እዛ ሰው ጋር መገጣጠም አልፈልግም እያለች መንገድ ላይም ተገናኝተው ከዚህ በፊት አስጠንቅቋት ስለነበረ እነዛ እዛቸዎቹ አሁንም እንደማይለቃት እያሰበችም ተርበተበተች። አደይም የነ ፍቅርን ቤት ተሰናብታ ከወጣች በኋላ አሁን ላይ ታለም መረጋጋት ሲጀምሩ ዴቭ የተፈጠረውን ክስተት አንድ በአንድ ለታለም እያስረዳቸው ነው። መርዙን የመረዘችኝ ቤዛ ናት። ቤዛ በጣም ተንኮለኛና አደገኛ ሴት ናት። አደይን በዚህ ልክ ማማትሽ ግን ትክክል አይመስለኝም አሹም ቢሆን ከነገሩ የለበትም በማለት አደይን ንጽህና መቶ ፐርሰንት ሊፈርምላት እንደሚችልም ይገልጻል ይህኔ እታለም ማሰላሰል ይጀምራሉ ደረጃ ላይም ቁጭ ብለው አሹና አደይን ያባረሩበትን ክስተት እያንዳንዱ እያሰቡ ነበረ አደይ የቤዛን ተንኮልና ክፋት ሰምተሽ እዚህ ቤት ውጭ አልሽኝ አደለ እጅሽን ለጥፊ አነሳሽ እታለም እያለች የለመነቻትንና ከድርጊቱ ንጽህናዋን ለማረጋገጥ የሄደችበት ርቀት እታልህም ግን በዛን ወቅት ስሜታዊ ሆነው አደይን መስማት እንዳልቻሉም ደረጃ ላይ ቁጭ ብለው ማሰብ ይጀምራሉ። አሹም እትዬ አንቺም ቢሆን እንደዚህ አልሻ አይደለ እኔ ስለ መርዝ የማውቀው ነገር የለም። አደይም ቢሆን ምንም ነገር እንደማታደርግ በምዬ ምላለው እያለ እንባ እየተናነቀ የነገራቸውን ነገር ማሰብ ይጀምራሉ። ይህኔ ብቻቸውን በሀሳብ ሲጨናነቁ ከቆዩ በኋላ ፍቅር ከነለምለም ቤት ደርሳ በምትመጣበት ሰዓት ልጅ አንድ ነገር ለነግርሽ ፈልጋለሁ፣ በማለትም ለልጃቸው ማስረዳት እንደሚፈልገውም ይገልጻሉ። ምንድን ነው ማዬ አለቻቸው። መርዙን የመረዘቻችሁ ቤዛ ናት። ነገር ግን ያለ ስራቸው አሹንና ደይን በሀሰት ከስሼ እዚ ቤት እንዲወጡ አደረግኳቸው። ቆም ብዬ ማሰብ ነበረብኝ። በጣም ተሳስቻለሁ፣ እያለችም ተጸጸጠች ሁን ወጥቼ ይቅርታ ጠይቄ አደይም ወደዚ ቤት እንድትመለስ ማድረግ እፈልጋለሁኝ። አሹም ቢሆን ስራውን መቀጠል አለበት በማለት በሀሳባቸው ይጸናሉ። ይህኔ ፍቅር በጣም ተናደደች። ጭራሽ አደይ ተመልሳ ልትመጣ ነው! ቤዛ ከድርጊቱ ካለችበት አለቃትም እያደች ተንጨረጨረች። ሆኖም አደይ ግን እዛ ቤት መመለሷን ስለማትፈልግ በነገሩ ቆም ብለን ማሰብ ይኖርብናል፣ እማዬ አትቸኩይ እያለችም እየነገረቻት ነበረ ግን ውስጣቸው ስላልቻለላቸው ዛሬውኑ ሄዳለሁ በማለትም ቆርጠው ይነሳሉ። አሹና ሮማንም እዛችው ቤታቸው ሳሉ እሪታ አብራቸው ሄዳለች። እዚህ ቤት ነው የምትኖሩት? በጣም ያስጠላል ሰው እንዴት እዚህ ይኖራል? እያለች ለማካካስ ስትሞክር አተቅበጭብን! ይኖራል ባክሽ እያለ ምንም እንኳን ከነፍቅር ቤት ከፍቶት ቢወጣም ከሮማን ጋራ ግን እርስ በርሳቸው እየተሳሰቡ ከዛች ዶሳሳ ጎጇቸው ኑሯቸውን ማስቀጠል ችለዋል። ሮማን ግን ፊቷ ላይ ጥሩ ስሜት አይነበብባትም ነበረ። ማለትም ከሪታ ጋር ባላቸው ቅርበት ስሜት እየተሰማት እንደሆነ በግልጽ ነግራታለች። እኔን ስታይ ጥሩ ስሜት አይሰማሽም፣ ለማንኛውም ወደ ሌላ ነገር እንዳትተረጉሚው አለቻት። ወደ ውጭም ወጥተው እንደተለመደው ያኑ ቪዲዮዋቸውን እየሰሩ መዝናናት ጀምረዋል። ቲና አሁንም ዴቭን ስለወደደችው በተደጋጋሚ እዛ ቤት እየመጣች ዴቭን እየረበሸችው ነው። እወዳለው ናፍቀኛል የሚሉ የዘወትር ጥያቄዎቿ ስልችት ታድርጎታል። እሱም እዚህ ቤት አትምጭ ነው እኮ የምልሽ፣ አንችን ማየት አልፈልግም በማለትም በጥፊ ያጠናግሯታል። ታዲያ ጩኸታቸውን ሰምታ እታለም ወደ መኝታ ክፍል አምርታ ነበረ። ምን እያደረጋቸው ነው በማለትም ትጠይቃለች። ቲናም ዴብ ድንገት ልብሱን እየለበሰ ገብቼበት ነው፣ ለዛኔ የተነጫነጨው አለች። ይህኔ እታለምም እንዴት የወንድ ክፍል ሳታንኳኬ ድንገት ዘው ብለሽ ትገበያለሽ አለቻት ዴቭ ሲያካብድ ነው እንጂ እኔ ግና እንኳኮቼ ነው ቤት የገባሁት በማለት ነገሩን ለማደባበስ እየሞከረች ነው ሆኖም ፍቅርን በቲና በኩል ጥርጣሬ ስለገባት ለምንድ ነው ግን ከዴብ ጋር የምትለጣጠፊው ዴቭ የኔ እንጂ ያንቺ አይደለም አንቺማ ዴም አርፋችሁ ተቀመጡ ካለበለዛ ዋጋችሁን እሰጣችኋለሁ አለች የፍቅር እናትም ከራሳቸው ጋር ሲያወጡ ሲያወርዱ ከቆዩ በኋላ አደይን ይቅርታ ጠይቄ ወደዚህ ቤት መመለስ አለብኝ በማለት መንገድ ጀምሯል። መንገድ ላይ እየተገናኙት ግን ከአሹ ጋር ነበረ። አሹ እንዴት ሰነበትክ? በማለት ሰላምታ ይቀያይራሉ። አልተቀየምክኝም አይደለ? እኔ በጣም ከባድ ስህተት ሰርቻለውኝ። ባላጠፋው ጥፋት ጥፋተኛ አድርግሃለሁ። እያሉም ራሳቸውን እየወቀሱ ለአሹ ነገሩት። በስራ መካከል ይፈጠራል ትዬ፣ እኔ ግን ስለ መርዝ የሚባለው ነገር መቼም ቢሆን ሊገባኝ አይችልም። ከድርጊቱ እንደሌለውበት አሁንም ላረጋግጥለው እፈልጋለሁ። አደይም ቢሆን እንደዚህ አይነት ነገር አታውቅም፣ በጣም መልካምና አስተዋይ ልጅ ናት በማለት ይመሰክርላታል። ትክክል ነው፣ ልጅ እኔ ነኝ ባለማስተዋል ነገሮችን ያበላሸውት፣ በማለት አሹን ይቅርታ ጠይቀውት ስራውን እንደነበረ እንዲሰራም ይነግሩታል። አሹም በጣም ተደሰተ፣ ቂምም እንዳልያዘባቸው ይገልጽላቸዋል። ታለም በዚህ ሁኔታ አሹን ይቅርታ ጠይቀው ቀጥታ ከነ ለምለም ቤት ሲሄዱ በር ሲንኳኳ ባቡሬ ይሆናል ሲሉ፣ ነገር ግን እታለም ነበሩ። እታለምም ገና እንደገባች አደይ በጣም አስቀይሜሻለሁ ይቅርታ አሉና ሰላምታ ተቀያየሩ። ፍሬም በተመሳሳይ መንገድ ልክ እንዳሹም እንዳላዘችባቸውም ይገልጻሉ። በእናትና በልጅ መካከል የሚፈጠር ነገር ነው። ነገር ግን ቤዛ በጣም ተንኮለኛና አደገኛ ሴት ናት። ምን ያህል ማስመሰሉን እንደተካነችበት አላውቅም። ትክክል ነሽ ቤዛ፣ አሁን ከቤታችን የለችም። እኔማ በወቅቱ እውነት ነው ብዬ አምኜ ተቀብያት ነበረ። ነገር ግን በጣም ክፉና አደገኛ ሴት መሆኗን አሁን ላይ ደብ ሁሉንም በግልጽ አስረድቶኛል፣ በማለትም ይገልጻሉ ታዲያ አሁን እታለም ፍላጎታቸው አደይ ወደዛ ቤት ተመልሳ ስራዋን መስራት እንዳለባትም ይነግሯታል። አደይ በፍጹም ወደዛ ቤት አልመለስም አለቻቸው። ለምን ልጄ? አሁን ከራሴ ጋር ላስብበት በማለት ወደዛ ቤት ሳትመለስ ቀርታለች። እታለም ግን አደይን ይቅርታ ጠይቆ ወደ ቤታቸው ሲመለስ ያልጠበቁት ክስተት አጋጥሟቸዋል። ይኸውም ቲናና ፍቅር አደይን ለማጥቃት እየሮጡና ነገሮችን እየተከታተሉ ሳለ አቡሬ አስደንግጧቸው ስለነበረም ወደ ቤታቸው እየተሯሯጡን ገብተዋል። ምን ሆናች ነው በማለት አሹ ይጠይቃቸዋል። አሹ በመጀመሪያ ከሪታ ጋር አደይ ለምንድን ነው መታ ምግብ የማትሰራው በጣም እየራበኝ ነው እያለች ላሹ እየነገረችው ነበረ። እኔ እንድሰራለሽ ትፈልጋለሽ ሴት አይደለሽም እንዴ ግቢና ስሪው እያለ ብቻ እርስ በርስ እንደተለመደው ተረባቸውን በቀጠሉበት ቅድና ቲና መጥተው ግን ነገሩ ወደ ሌላ እንዲቀየር አድርጎታል። የሆነ ሰው እየተከተላቸው እንደሆነና ወጥቶ ይህን ሰው አንድ ነገር ማድረግ እንዳለበትም ይነግሩታል። እሱም ስሜታዊ ሆኖ እስኪ ማን ነው ደፋር፣ እስኪ ማን ነው ወንዱ ያሹን ደጃፍ የሚረግጥ እያለ ዘራፍ እያለ ነው። በዚህ ሁኔታ ስሜታዊ ሆኖ ሲፎክርና ሲሸለል ከቆየ በኋላ የያዘውን በትር ከእታለም እራስ ላይ ጥሎታል። እታለምም ድንገት ተዘርረው ወድቀዋል። አሹ ያልጠበቀው ክስተት አጋጥሞትም እጅግ ድንጋጤ ውስጥ ገብቷል። በሚቀጥለው ክፍል እነዚህ ሁለት ሰዎች በምን እናገኛቸዋለን? አሹ ክፉ ገጠመኝ ገጥሞት በሚያሳዝን ሁኔታ ሳቅና ጨዋታው ከፊቱ ርቆታል። ማንኛውም እታለም አሁን ካሉበት ሁኔታ እንዲያገግሙና እንዲሻላቸው እንመኛለን። ለዛሬ ሰራተኛዋ አደይ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ባይ ባይ።